ወጣቱ ያልፍልኛል፣ ስራ ስራለው፣ እለወጣለሁ ብሎ ደቡብ አፍሪካ ለመሄድ ይነሳና እንደው ድንገት መንገድ ላይ ያለም ህይወቱ አለፈ የሚል ዜና ለቤተሰብ ይረዳል። ቤተሰብም ይህንን ጉዳይ ሰምቶ ሀዘን ይቀመጣል። ልጃችን አለፈ ብሎ ዘመድ አዝማድ ሁሉ እየመጣ እየተላቀሰ ሳለ እንደው ድንገት ይህ ሞቷል የተባለው ልጅ በሕይወት መኖሩ ይነገራል። ከቀናት በፊት ደግሞ እንደዚሁ ተመሳሳይ ዜና ተሰምቷል። ወጥታ የነበረች አንዲት ወታደር ከዚህ ቀደም ግዳጅ ላይ ያለች ህይወቷ አለፈ ተባለና ቤተሰብ መርዶ ተቀምጦ እርሙን አውጥቶ አራት ዓመት ተቆጠሩ። ከአራት ዓመታት በኋላ እንሆ እቺም አስር አለቃ የነበረች ወታደር እንደው ድንገት መምጣቷ ብዙዎችን ያስገረመ ነገር ነበር። ሰላም የተወደዳቸው የጊዜ ሚዲያ ቤተሰቦች እንዴት አላችሁ? በዛሬው መሰናዷችን ሁለት እጅግ በጣም አስገራሚ የሆኑ ታሪኮች ልነግራችሁ ነው። ሞተዋል ተብሎ ለቅሶ ተቀምጦላቸው ዘመድ አዝማዱ ሁሉ ካለቀሰ ካነባላቸው በኋላ በህይወት ስለተገኙ ሰዎች ልነግራቸው ነው። እስከ መሰናዷችን ፍጻሜ ድረስ አብራችሁን ቆዩና ፕሮግራማችንን ተከታተሉልን። በቆይታችሁም ጊዜ ሚዲያን ሼር፣ ላይክ፣ ሰብስክራይብ፣ ኮሜንት በማድረግ ቤተሰብ ታደርጉን ዘንድ ጠየቀን ክበሩልን። ይህ ዛሬ በቤተሰቡም በሀገር በመንደሩም የደስታ ምንጭ የሆነ ክስተት የተፈጠረበት ሰው አክሊሉ ሊሴንሶ ይባላል። በደምቦያ ወረዳ የሄጎ ቀበሌ ተወላጅ ነው። ግለሰቡ ከዚህ ቀደም ከልጅነቱ ጀምሮ በአካባቢውና በአቅራቢያው ሰፈሮች የሚገኙ ወጣቶች በሙሉ ትንሽ ከፍ ሲሉ ወደ ደቡብ አፍሪካ እያቀኑ የራሳቸውንም የቤተሰባቸውንም ኑሮ ሲያሻሽሉ እየተመለከተ ነው ያደገው። ልክ ወንድሞቹ እንዳደረጉት ማለት ነው። ከዚህ ቀደም ታላላቆቹም ሆኑ ወንድሞቹ ደቡብ አፍሪካ ሄደው ሰርተው ተለውጠው ያማረ ለብሰው አጊጠው ተውበው መጥተው ዘመድ አዝማድ እየዞሩ ሲጠይቁ ያየ የተመለከተው አክሊሉም ከዛሬ ነገ አቅሜ ፈቅዶ እኔም በሄድኩና ሰርቼ በተለወጥኩ ብሎ ሲያስብ ሲያስብ ይከርምና አንድ ቀን አሁን ለመሄድ ዝግጁ ነኝ ብሎ ሲያስብ ከዚህ ቀደም ወንድሞቹንም ይሁን ሌሎችን የጎረቤት ሰዎች ወደ ደቡብ አፍሪካ በመውሰድ ልምድ አለው የተባለውን ሰው ያገኝና ከሱ ጋር ተነጋግሮ አስፈላጊውን ነገር ሁሉ አድርጎ ያሟላና ለመሄድ ይነሳል። አክሊሉ ወደ ደቡብ አፍሪካ ለመሄድ ዝግጅቶቹን ሁሉ አጠናቆ ዘመድ አዝማድ ተሰነባብቶ ጉዞውን ወደ ደቡብ አፍሪካ ያደርጋል። ቤተሰብ ከዛሬ ነገ በሰላም ገብቻለሁ ብሎ ደውሎ ይነግረናል ብሎ ሲጠብቅ ሲጠብቅ ምንም ነገር የለም። ያ መንገደኛ የሚገጥመው ብዙ ነው፣ ወይ ሳይደርስ ቀርቶ ይሆናል፣ ትንሽ በትዕግሥት እንጠብቅ ብለው የአክሊሉን ስልክ ይጠብቀው ይዘዋል። በዚህ መካከል ከአክሊሉ ጋር ተነጋግሮ ደቡብ አፍሪካ እንደሚያደርሰው የተነጋገረው የጉዞው ደላላ ቤተሰብ ጋር ይደውልና አክሊሉ መንገድ ላይ በድንገት በወባ በሽታ መታመሙንና በበሽታው ምክንያት ሕይወቱ ማለፉን መሞቱን ለቤተሰቦቹ ያረዳል። ይህ ከባድ የሐዘን መርዶ ለቤተሰቦቹ ሲነገር ቤተሰቦቹ ውስጥ የፈጠረው ድንጋጤና መጸጸት ብዙ ነበር። ወዲህ ምነው አምላኬ ምን አደረግንህ የሰው ሁሉ ልጅ ሄዶ ሰርቶ ተቀይሮ ሲያልፍለት እኛ ምን ነው ምን አድርገንህ ነው የሚል ወዲያ ደግሞ ምናለ ባልሄደ እዚችው ከእኛው ጋር እንደ ፍርጥርጡ በሆነና በከረመ የሚል ጸጸት የቤተሰብ አንጀት ውስጥ ገባ። በአክሊሉ ሞት ከልቡ ያዘነ ዘመድ አዝማድ ሁሉ ከያለበት እየተሰባሰበ በመምጣት እንደ የሀገሬው ባህልና ወግ መሰረት ሐዘኑን ይደርስ ጀመር። እንዲህ ያለውን አስደንጋጭ መርዶ የሰሙት ቤተሰቦቹም ሐዘናቸው ከፍተኛ ሆኖ በጣም አዝነው ራሳቸውን እየጎዱ በሀገሬው የለቅሶ ስነስርዓት መሰረት ሶስት ቀን በለቅሶ ተቀመጡ። ምንም እንኳን አክሊሉ ሞተ ተብሎ ቢነገራቸውም አስክሬኑን አግኝተው ስላልቀበሩ ሶስተኛው ቀን ላይ በከፍተኛ ሀዘን ውስጥ ሆነው የለቅሶ ስነ ስርዓቱን ዘመድ አዝማድ በተገኘበት የመጨረሻ እርማቸውን ሊያወጡ በተለያየ መልኩ መለቀስ ይጀምራል። በዚህ መካከል ታዲያ እንደው ድንገት አንድ ስልክ ከደቡብ አፍሪካ ካሉ ወንድሞቹ ይደወላል። በዚያው ስልክ ጥሪም ሞተ ተብሎ ሕዝብ ያዘነለት ዘመድ አዝማዱ ሁሉ ደም እንባ ያለቀሰለት አክሊሉ አለመሞቱን ወንድማችን በሕይወት አለ አሁን ሀገር አሳብሮ መንደር አቋርጦ እኛ ጋር ሊመጣ እየተቃረበ ነው። አሁን ዛምቢያ የምትባል ሀገር ውስጥ ሆኖ ነገሮች ሲመቻቹለትና ደህና ሲሆን ሊመጣ እየተዘገጃጀ ነው ብለው መኖሩን ያረጋግጣሉ። ቤተሰብ ላለፉት ሶስት ቀናት ደረት እየደቃ እንባ እየተራጨ ያለቀሰለት አክሊሉ በሕይወት መኖሩን አላምን ይላል። በዚህ ጊዜም እንግዲያውስ እንኩ ስልኩን ውሰዱና ራሳቸው ደውላቸው አረጋግጡ ብለው ወንድሞቹ የአክሊሉን የሞዛምቢክ ስልክ ቁጥር ለቤተሰብ ይሰጣሉ ቤተሰብም ለማመን አክሊሉ የሚገኝበትን የዛምቢያ ስልክ ተቀብለው ሲደውሉ የሰሙትን ድምፅ ማመን ያቅታቸው ያዘ። የእውነት አክሊሉ ለመሆኑ መልሰው መላልሰው የተለያዩ ጥያቄዎችን ይጠይቁት ያዙ። እውነትም ልጁ ራሱ አክሊሉ ነበር። ታዲያ እንደ ሀገሬው ባህል ከወትረው በተለየ መልኩ ከያለበት ተሰባስቦ በመምጣት የለቅሶን እርም ለማውጣት የተሰባሰበው ሰፈርተኛ፣ መንደርተኛ፣ ዘመድ አዝማዱ፣ ጓደኛ ወዳጅ ሁሉ እንዲያ ልቡ ዝቅ እስኪል ሲያለቅስ የነበረው ሁሉ የደስታ ዝናብ ዘንቡላቸው፣ ልባቸው በደስታ ሀሴት ታደርግ ያዘች። ለለቅሶ በተተከለው ድንኳን ሌላ ያልታሰበ የደስታ ፕሮግራም ይካሄድበት ጀመር። ሀዘኑ ወደ ደስታ ተቀይሯልና እንኳን ደሳላቸው እየተባባሉ ይጨባበጡ፣ ይተቃቀፉ፣ ይሳሳቁ ያዙ ይበ እንዳለ በዛው ሰሙን በዛ ደጃፍ ሲያልፍ ሲያገድም የለቀስተኛ ድምፅ ይሰማ የነበረ አላፊ አግዳሚ ሰው ሁሉ ያው ድንኳን ሳይፈርስ ደግሞ የምንጭፈራና የምንልታ የምንልልታ ነው እሱ ብሎ ነገሩን ለማጣራት ጎራ ሲል የሆነውን ሲሰማ እሱም በዛው ከዚህ በላይ ደስታ ከወዴት ይገኛልና ደግሞ እንዲህ ያሉ ደስታዎችን ካልተጋራን ምኑን ሰው ሆነን ብሎ የደስታው ተካፋይ የሆነና ይጨፍር ይዟል። እንዲህ ያለው ደስታ መቼም እንዲበቀላሉ የሚገለጽ ነገር አይደለም። ቤተሰቦቹም ልጃችን ሞቷል ሲባል ከጎናችን ሆናችሁ ሀዘናችንን ተካፍላችሁ ነበር። አሁን ደግሞ የደስታ ብስራት ሰምተናልና ኑ እንደሰት፣ ለአምላክ ምስጋና እናድረስ፣ ምስጋና ያስፈልገዋል። እናንተም እንኳን ደስ አላችሁ እያሉ ደስታቸውን ይገልጹ ይዘዋል የሚመጣውን ሰው ሁሉ የእናንተም ሞተ የተባለ ነገር እንዲህ ሕይወት ያገኘላችሁ፣ አለቀት በተባለው ይድረስላችሁ፣ አዘናችሁ በደስታ ይቀየር፣ እግዚአብሔር ስለ ሁሉ የተመሰገነ ይሁን እያሉ እያመሰገኑ ይገኛሉ። እኛም እንኳን ደስ አላችሁ ልንላቸው ወደድ ደቡብ አፍሪካ መንገድ ላይ ሞታል ተብሎ ለቅሶ ፕሮግራም ባለበት ቀጥታ እራሱ ደውሎ ሉ በሕይወት አለው ብሎ ለቅሶ ፕሮግራም የቀብር ስሳ ሊደረግ ሲባል ራሱ ደውሎ በሕይወት አለው ብሎ ቤተሰቦቹ ለቅሶ ማለ በደስታ እግዚአብሔር እያመሰገኑ ይገኛሉ።

ወደ ሌላኛውና ወደ አስገራሚው ደግሞ ተመሳሳይ ታሪክ ስናልፍ፣ መቼም ጨዋታን ጨዋታ ያነሰዋልና ነው ነገሩ። ወደሚቀጥለው እና ወደ አስገራሚው ነገር ደግሞ ስናልፍ ከዚህ ቀደም በዚህ ሶሻል ሚዲያ ላይ እንዲህ ያለ ተመሳሳይ ነገር መሰማቱን ብዙዎችን አስገርሞ ነበር። በወቅቱ መልካም ዜና ተብሎ የተሰማው ታሪክ ልክ የዚህ አይነት ነገር ነበር። ሟች የተባሉት ግለሰቦች ከቤት የወጡበት ነገር ይለያያል እንጂ መጨረሻቸው ተመሳሳይ ነበር፣ ልክ እንደዛሬው እንደ አክሊሉ ማለት ነው። ሞታለች ተብሎ መርዶ ከተሰማ ከአራት ዓመታት በኋላ የመጣችው ወታደር ነገር በብዙ አስገራሚም አስደናቂም ነበር። ግለሰቧ ኩኩ ምህረቱ ትባላለች። ወታደር ነበረች። በጋሞ ዞን አርባ ምንጭ ዙሪያ ወረዳ የቆላ ሼሌ አካባቢ ተወላጅ ስትሆን የሀገር መከላከያ ሰራዊት አባልነትን ወዳና ፈቅዳ ነበር የተቀላቀለችው። ጀግና ወታደር ነበረች። የውትድርና ፍቅር ከቤተሰቧ ነው የወረሰችው። አባቷን ጨምሮ ወንድሞቿ ሳይቀሩ ወታደሮች እንደሆኑ ይነገራል። እርሷም ከዛ የወሰደችውን የሀገር ፍቅር ስሜት እኔም ወታደሮኜ ሀገሬንና ዳር ድንበሬን መጠበቅ አለብኝ ብላ ውትድርና ትገባለች። በዚህም ደረጃዋን አሳድጋ የአስር አለቃነት ማዕረግ ትይዛለች። ታዲያ ለመጨረሻ ጊዜ ከቤተሰቦቿ ጋር ስትነጋገር በነበረችበት የአስር አለቃነት ማዕረግ እንደያዘች ሰኔ 25 ቀን 2013 ዓ ም ኩኩ ምህረቱ በቀን ግዳጇ ላይ እያለች ተሰውታለች ተብሎ ቤተሰብ መርዶ ይረዳና ከፍተኛ ሀዘን ውስጥ ይገባና ሀዘን ይቀመጣል እንደ ማንኛውም ወቷ ማደር ለሀገርነ የተሰዋች ብሎ ሀዘን ተቀምጦ እርሙን አውጥቶ ወደ መጽናናቱ ሲገባ ያች በአስር እልቅናዋ ላይ እያለች ሞታለች የተባለችው ወታደር ኩኩ ምህረቱ ከአራት ዓመት በኋላ ማለትም ናሴ 12 ቀን 2017 ዓም ማዕረጓ ተጨምሮ 50 አለቃ ሆና በድንገት የመምጣቷ ነገር ቤተሰቦቿንም ዘመድ አዝማዶቿንም ጓደኞቿንም በአካባቢው ያለውንም ሰው በሙሉ ያስገረመ ያስደሰተ ድንቅ ክስተት ነበር። ይህንንም ቤተሰብ እንኳን ደሳላችሁ ልንላቸው እንወዳለን። የተወደዳቸውና የተከበራቸው የጊዜ ሚዲያ ቤተሰቦች ልክ የአክሊሉ ቤተሰቦች እንዳሉት የእናንተም ሞተ የተባለው ነገር እንዲህ ህይወት እንዲያገኝ አለቀ የተባለውም ነገር ደግሞ በህይወት መጥቶ እንዲደርስላችሁ አዘናችሁ በደስታ እንዲቀየር ወደድን። አብራችሁን ስለቆያችሁ ክብር ይስጥልን፣ እናመሰግናለን። ጊዜ ሚዲያን ሼር፣ ላይክ፣ ሰብስክራይብ፣ ኮሜንት በማድረግ ቤተሰብ ታድርጉን ዘንድ ጠየቅን፣ ክበሩልን።